ሄር እውነት መልካሙን ያሰማች። ስለዚህ ልጁ ስልክ አልደወለም ማለት ሞተ ማለት አይደለም። ብዙ ወገኖቻችን ከሴትም ከህትም የኔትወርክ ችግር አለ ታቂያለሽ፣ ያለውን ነገር እንደዛ ስለሆነ ስልክ ደግሞ አይሰጣቸውም። ሞር ደግሞ ወጣቶች አይሰጣቸውም። ታቂያለሽ አይደለ ትንሽ አላግኝ የተሰጣቸው ነው እንጂ ሞር ለትንንሽ አይሰጥም፣ ይሄ የታወቀ ነው። ስለዚህ አታልቅሺ፣ ጸመ ጸሎት ነው የሚያስፈልገው። ለሁሉም ፀሎት የማያሸንፈው ኃይል አጋንንት የለም። እሺ እናት፣ ችግር የለም፣ በቃ አታልቅሽ። እሺማ ያለ ነገሮች ስላሉ ነው እንደዚህ ያልኩሽ። ሁላችሁም እንደዚህ ቆስለን ነው፣ እግዚአብሔር አምላክ የሆነ ብርሃን ይመጣል። በአሁኑ እኮ ግዳጅ ተጀምሮ የለ እንደ ውደ አስራ ስምንት አመት ያልሞላው አስራ አራት አመት እኮ ነው ልጁ አንቺ በሁኑ በፊት ነው የምታየው እንደ የአስራ አንድ አመት ልጅ እየሄደ አይደለ እንደ ሀቢብቲ ምን እያሰብሽበት ትንሾቹ ናቸሁ የሚሄዱ እኔ ወንድሜ አታገቢ ሆኖ ነው ሁለት ሺ አስራ ሶስት እውነት ትንሽ ነው ይመለሳል ተብለ ነው መብርሃንም አሁኑና ዱሮ ለእኔም እኮ እንደዛ ብሎ ነው። አይወስዱትም፣ ኪሎ አነሳም ተባለ እንደዛ ነው ይመለሳሉ። አሁን ከዚህ ሲነሳው ከቀበሌ፣ ይሄ ትንሽ ነው በቃ አሁን ብሎ ማለት ነው። ዘመዶች ምናምን እሺ በቃ አሁን ይመለሳል ብለን ስንጠብቅ በጭራሽ እውነት የዛሬ ነገ ማለት የዛሬ አመት ሁለት አመት ነው ሞቷል ተብሎ እንኳን ጓደኞች ምናምን ደውዬ ጠይቄ ማለት ነው። ብር ለመብላት ብቻ መብርሃንን እዛ ውስጥ የሚሰሩ ማራቱ ጓደኞች ምናምን ብላችሁ የምትጠይቁ ሁሉም ሰው ትክክል አይነግርም። ከዛ የማመት ሐሙስ ዕለት በቃ በዓሉ አልፎ ይነገራል ብሎ ለቤተሰብ ማለት ነው። የዛሬ ሁለት አመት ወንድ ማለት ነገራ በቃ በቀባሩ ይለፋለኝ ዘመዶቹ እሺ ብዬ እኔ ብቻ ነኝ እዚሆኛ የሰማ እነሱ ሄዶ እዚህ ቦታ ነው በዚህ አካል ነው እንደዚህ ነው የሞተ ብሎ ነገሩ። ከዛ ሐሙስ ላክ እህቴ ልጅ ለበኋላ ደወለ። እንደሰማ ቢሆን ለቤተሰብ ቢነግር ኖሮ ምን እንደሚደርስ አስቡ። እኔ እዚህ ጋር ተቃጥዬ ችዬ ይቅርታ ፋሲካዬ የገባሽ ላይ ያቋረጥኩሽና፣ በጣም አቅርታ ማለት ሁሉ ሰው እንዳታምኑ ለማለት ፈልጌ ነው። እኔም እንደዚህ ቆስዬ ነው። እኔ በዛ ጊዜ ለእናቴ ቢነገሩ፣ ፋሲካዬው ስልኬን ከስልኬን ልክልሻለው። እንዴት ዋላችሁ? ሰላም ነው። ደህና ነሽ? እግዚአብሔር ይመስገን። ስራ ጀምሬ እንድትበራቻችን ፈልጌ ነበር እናቴ ባልሽ ቤት መጣሁት ስራ ጀምሬ እንዳበራቻችን ልለች ነው የምታወት። ምንድን ነው የምትሰራው? እኔ ያው እንደምታዩ ትዳር አገናኝ ነኝ። ያላገቡ ወንዶችና ሴቶችን ናውጣ ትዳር አገናኝ ነኝ ይላል ደግሞ

አንቺ ቆንጆ እንዴት እንዴት እንደምወድሽ ብታቂ አይሻ ያሳብዱኛል ማለት እኔ እኮ እነዚህ ልጆች እያሉ እንዴት ጤነኛ ለሆነ ይችላል ባየውሽ ቁጥር እንደሳኩኝ ሳቂ ሳቂ ማለት ያው ልሽንዲ ያሳብዱኝ የህዝብ መሳቂያ አረጉ ደግሞ ሁሉ ቦታ ፎቶሽን አድርገው ኮንፊውዝ ያደረጉናል እኮ ኮንፊውዝ ምንድነው ማለት እንዴት ነሽ? አለሁ ማለት እብሩ ይስፋ። ጎበዝ ጎበዝ በጣም ነው የኮራሁብሽ ጎበዝ እ ኮሌጅ ገብተሻል ግን ከምርሽ ነው? አዎ እና ስንት አመት ሙሉ ስንት ሺ ሙሉ ተካፍለው ግን ወደኩ እንግዲዘኛ ቋቋች ይማሩ ገና ሶስት ወቅት ኖ ምንም ችግር የለም። ትማሪዋለሽ። አረ እኔ ማራለው ነኝ ጀግና ሴት ነኝ። ባስጊዬ በቃ ልናት ውዬ ሳርዬ ወዬ እስቲ እኔ ፍቅር ቁጥርሽን ሀይ፣ በኛ ሀይ ብዬሻለሁ። ስልክ ጽፌልሽ ነበር፣ አልገባልሽም አልገባልኝም። በዋሳፕ ሀያልሽኝ እንዴ። ባለፈው ሀይ ብዬሽ ነበር፣ አልመለስሽልኝም። እስኪ አሁን ሀይ በይኝ። ይጠንክር ያርግልኝ። ባስዬ እንዴ ነሽ የኔ ፍቅር? አለሁልሽ፣ ሁሉ ሰላም ደና፣ እግዚአብሔር ይመስገን። አንቺ እንዴነሽ ደናነኝ እናቴ አድናቂሽ ነኝ፣ በጣም ነው የምወደሽ። በጣም እንጂ እኔ ራሴ እንዴት እንደምወዳት። እኔ ምወዳችኋለሁ የእኔ ማሮች፣ ያ የእውነት በጣም እናቴ፣ በጣም አመሰግናለሁ የእኔ ፍቅር፣ እግዚአብሔር ያክብርልኝ። ማለት ራስሽን መስለሽ ነው የምትሰሪው፣ ሌላ ሰው መስለሽ አይደለም። እና ያ ነገር በቃ ሰው እንዲወድሽ አድርገሻል። ሪሊ፣ እውነቱን ለመናገር እግዚአብሔር ክብሩ ምን ይሰድ ማሬ፣ እግዚአብሔር ምን ይሳኗል ብለሽ ነው። ያ በጣም ደስ ይላል ስላናገርኩሽ። እንትን ምንድን ነው የዱባይን መንገድ ሁሉ እያሳየሽን እኮ በቃ አንቺ ያነሽ ማሬ። እኔ አሜሪካ ነኝ ያለሁት። አሜሪካ እንዴት ናት በእናትሽ? ያ ሰውዬ በጣም በጣም አሉ አሜሪካ። ያ የታባቱ ንስና ይሄ ገደቢስ ገና ከመግባቱ ስደተኞችን ላስወጣ የሚል እብድ። እኔም ነው የምትወጁ መስሎኝ የምትወጁ መስሎኝ አንድ ጊዜ ኮ ቪዲዮ ሰርተሻል። ራዜጋም ብዬ ነው አይላቪ ሚስዩ ስሎ የነበረው ይሄ እብድ ሽማግሌ። አሁን ዘጋ ነው እና አይዘጋም፣ ዝም ብሎ ነው የሚያወራው። ያን ቀን ማ ፎቶቸውን ዘግዝጌ እርሱ ብዬ ልካቸው የምነግራቸው ግን ሰው ጥሩ ሰው ነው እኮ አሉ። ግን ምን ዋጋ አለው? ጥሩ ሰው አይበረክትም ባክሽ። ተበላሹ። አረ፣ ጥሩ ሰው ሆኖ የማያውቅም ነው፣ ውሸት ነው። ለምን ሰው መረጠው ታዲያ? የተሻለ የሚመጣ መስሏቸውን የመረጡት። ምንም፣ ይኸው እያባሰው ነው። ጆርጂ ቡሽ ይሻል ነበር ባክሽ። ጆርጂ ቡሽ የደረው እሱም ያው ነው። ሁሉም ለራሳቸው ነው የሚሩ እንትን እናትሽን ነው የሚሩ ሁሉ ራቀ እንደ ተልባ ስፍር